ፈርጠሽ 200 ሺህ ብር ታመርከኪ እዚህ። እሺ ምስክር ይሆናል። ሁሉም አ ምስክር ትሆኛለሽ። ምስክር። ሰላም፣ ሰላም። እንዴ ናችሁ ውድና የተከበራችሁ የእኛ ፋሚሊዎች እንዴት ናችሁ? በያላችሁበት ሰላማችሁ አብዝቶ ይብዛልኝ። ብዝዝት ይበልልን። በሀገር ውስጥም በዓለም ዳርቻ ለምትገኙ ሁሉ ሰላማሆኝ ኮኑ እኔ ለምንድን ነው ፋሚሊ በሌላ ነገር እንዳታይብኝ የምር ጉረኛ ስለሆንኩ ነው። ተው ዛሬ የምንታረጉ ነው የጠራችሁ ይትላለን

እኔ ለነጁ ኧረ የሚገርም ሰርፕራይዝ ፕሮሚስ፣ ጌታን ፕሮሚስ። በቃ መቶ ኬ ይህን ቪዲዮ ስታይ ማለት ነው። መቶ ኬ ስትገቢ እኔ ነኝ ስፖንሰርሽ ብሎሻል። ይች መዝግቢያት። እንዳታስቢ እንዳታስቢ አልኩሽ፣ አስፈጥርሻለኝ። እንግዲህ የዛሬ አመት ነው የሚገባው እያለ ነው እና ፋሚሊ፣ አይደለም፣ ረመዳን እኮ አላለቀም ገና ነው። አለቀ እናታለ ቪዲዮ እንዳያልቅ ቶሎ ፖስት እቺ። እና ፋሚሊ፣ ያው ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ እናሳድጋ። ነጅዬ፣ ዛሬ እንግዳ፣ ትልቅ እንግዳ አለብን። ማን ነው ምንድን ነው? እስኪ ተዋወቁት። እስኪ ወደ ሱ አሰላሙ ዐለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም በውጭም በአገር ውስጥም ያላችሁ ሁሉ ተማም አለናለን። ዛሬ የመጣ ነው እንግዲህ አታውቁኝም። በአዲስ ነገር መተናል። እስኪ አዲሱን ነገር ምን እንደሆነ አብረን ብናየው ይሻላል። ከዛ በፊት እስኪ አጠገባችን ያለውን እነሱንም አታውቁትም፣ እንተዋወቁት እስቲ። ያው ሰላም ሰላም ፋሚሊዎች። በነጃት ቤት የመጀመሪያው ነው። አዎ ምን ምን መሰለ። አዎ በንግግሬ መካከል ጣልቃ ባገባ ደስ ይለኛል። ኪሰን አስገባ። እኔ ፋሚሊዎቼን ሳወራ ጣልቃ አትግባብኝ እባክህ። ሰላም ሰላም፣ ውድና የተከበራችሁ ፋሚሊዎች እንዴት ናችሁ? የእኛ ፋሚሊዎች፣ የእኛ ፈንድሻዎች፣ የእኛ ቅመሞች እንዴት ናችሁልን? በአገር ውስጥም በውጭ የሚያላችሁ ደና ናችሁ ወይ? እኛ እንደምታየው ራህ ነን። ራህ እና ፋሚሊዎች፣ ዛሬ እንግዲህ በነጁ ቤት ለመጀመሪያ ጊዜ ከቻሳ ብያሉኝ፣ ግን ደስ ብሎኛል የምር ለመናገር በነጁ ቤት መምጣቴ። ምክንያቱም ኦዲየንስ በነጁ ቤት ና ና ና ሲሉኝ ነበረ። ዛሬ ተገይታለች እና ፋሚሊዎች ምን እንደሆነ በደንብ የሚያቀው ቦስ ነው። እስቲ ምን እንደሆነ በደንብ ይነግረናል። እስቲ ነገረና ነገር አያስፈልግም። እሱ ስሙን አላስተዋወቀም። በመጀመሪያ ስሙን ያስተዋወቃቸው ለፋሚሊ እና ሲቀጥል የምንጠብቃል ነጁ ነው። ያው የነጁ ቤት ስለሆነ ነጁ እስክምመጣ እንጠብቃለን። ግን ዛሬ አስከፊም አስደንጋጭም ነገር ነው ያለው። ተከታተሉ፣ ኔትም እንዳትሄዱ። ስሙን ያስተዋወቃችሁና እሱ ይሄዳል፣ እኛ እንጠብቃለን። በድጋሚ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ስሜ አቡዘር ይባላል። አቡዘር አቡዘር እስኪ ስሙን ምን እንደሆነ እነሱ ምንትን በጣም ከባድ ስለሆነ በአረበኛ ሲተረጎም ባረበኛ የዘሮች አባት የዘሮች አባት ዘር ከተዘራ በኋላ ያፈራ ሊለዋል። አቡ ዘር ጋር እስኪ ለማንኛውም እኔ አሁን ላይ አላስፈልግም፣ ልሂድ። ሌላውን ነገር እነሱ ጋር ጨርሱ። ጨርሰዋለን አቡዘር ልከነዋል ማለት ነው። እኔና ዴቫ እንግዲህ እንትን እኮ ትንሽ ያስጨንቀኛል። ዴቫ ምንም ነገር ቢሆን ከኔ ጎን እንደምትሆን ሁሌ ትናገራለን። አዎ እኔ ሁሌም አጠገብህ ነኝ፣ ግን ደግሞ መርሳት የለብህም ጆከር ነኝ። ጆከር ነኝ። ጆከር ነኝ። አዎ በዚህም በዚህም መሀል ላይ ማለት ነው። ጆከር መሀል ላይ በዚህም የሚመጣልን አይዲያ እኔም ላይ ሰውም ላይ ነው ታገብሯለ፣ ማለት አንተ ካልከኝ ምንም ነገር ከማድረግ ወደ ኋላ አለልም። እያያችሁ ነው ከጎኔ አንዳለኝም አለኝ የምለው ወንድሜ ነው ዴቫ ማለት እና ዛሬ በቃ ነጁ ምን እንደሆነ እናያለን። አብራችሁን ኑ። በዚህ የዩትዩብ ቻናል አዲስ የሆናችሁ ስክራይብ እያደረጋችሁ አበረታቱን። ይሄ የዩትዩብ ቻናል የነጁ ነው። አሳድጓት፣ እሷንም እኛ ማደግ ስለምንፈልግ እኛንም እያሳደጋችሁን ጉዞ ወደፊት እና ነጁ ይህን ጠብቃት። አንተም ይሄድ የለብህም እሱ ይሄድ ኦልሬዲ እናንተ እንጨራርሰዋለን፣ ችግር የለም። ለመዝለል ምናም ዝግጁ ለመዝለል ነው። ውድድር እንደዚህ ነው። ሰው ምን አድርግ ነው። አንድ ነገር ልንገድህ፣ መዝለል የሌለው ነገር ላይ አለውበት በቃ ያቻ ትናነጁ። አንተ ምንድን ነው ፓስካላስ ነው? ፓስካላስ የሚባለው አካሄድ ነው።

ይባላል ምን መስል? ወይ አሰላሙ ዓለይኩም ወረህመቱላሂ ወበረካቱ ውድ የኛ የዩቲዩብ ፋሚሊዎች እንዴት ናችሁ? እኛ ደህና ነን አልሐምዱሊላህ። ያው ዴቫና ዴቫን ለመጀመሪያ ጊዜ እያገኘሁት ነው። ጠሌ ጋር ደግሞ በጣም ብዙ ጊዜ ተገናኝተናል። አኩርፈዋል፣ አርፍጄ ስለነበረ አኩርፈዋል። ሽ አገባብሽ ለራሱ እኮ አስታውቃለች። ስጀምር እንደዚህ ዘው እኮ አይባልም አይደል? ሲመጣ ኧረ ተይው በእናትሽ። አሁን ጊዜ ለምን ነይ በእናትሽ፣ ይመጣ ነው እኮ ሰላም ፋሚሊ። አታ ኩርፋ ታዲያ? አይደለም አንድ ሰው ማስጠበቅ፣ ሁለተኛ ደግሞ ከአንቺ የማይጠበቅ ነገሮች እየሰማሁ ለመጀመሪያ ጊዜ የምር አሁንም፣ ትነግራትን ንገራት እና ማለት ነው ብናወራበት መልካም ነው። ካልሆነ ደግሞ ወደ ሌላ ኃይለ ቃል እንዳልገቡ እንጂ የሚያስቅ ነገሮች ምናምን ብዙ ነገሮች ልክ ነው። ወደ ሌላ ነገር ነበር እኔ የምር ለአንተ ብዬ ነው እንደዚህ ፔፓ፣ ቆይ ተረጋጋ። እና ዛሬ የመጣንበት ነገር ነጁ ወደ ገደለው እንግባ። አንቺ ጋር ምንም ይቅርታ፣ ምናምን የሚያባብል ነገር የለም። እዛው የሄድሽበት ሂደሽ ይቅርታ ማለት ትችያለሽ። ብቻ ከባድ ነው እንደዚህ አድርገሽ። እኔ የምጠብቅሽ ልጅ ስላላደለሽ ነው ዛሬ ለራሱ በቪዲዮ መጥቼ እንደዚህ ልናገር የፈለኩሻና እውነታ የሆነ ነገር እውነታ መጋለጥ አለበት ገባሽ? እና ያው ሌባን ሌባ ነው ካላልሽው ቀማኛን ቀማኛ ካላልሽ ማለት ሌባን ሌባ ነው ቀማኛን ቀማኛ ነው። እኔ ምንድን ነው የምትለው ያጠፋን አጥፍታል ማለት አለ። በቃ ጓደኛ ደግሞ ምንድና ያጠፋሹ መጀመሪያ፣ አየሽ፣ ሁሌ እንዳጠፋሽ ነው አንቺ ማለት ነው። ካጠፋሁ ይቅርታ የሚባል ነገር አለ። እያወቅሽ ነው የምታጠፊው አንቺ። ካጠፋሁኝ ይቅርታ ማለት ሳላስበ ላጠፋች ሲጀመር ስለሆነች ነው እንደዚህ በሪስፔክት ስናወራሽ አንቺ በሪስፔክት እንደዚህ ትመጫለች። ከብዙ ነገር አልጠብቅሽም ነበር። ገባሻ እኛ ጓደኛ ስለሆነች ነው እንጂ ነው እኔ እንደዚህ አይነት ነገር አይመቸኝም ነበረ። ሲጀመር ማለት ነው ሱ፣ አንቺ ማለት አይደለም። ከዛ ድረስ የመጣችው ለዚህ ኖር አቀብለሽ እኔንም አሁን ተባባሪ ምናም ታብለሽ ምንድነው ማጠፋው? እኔ አላጠፋም። ትክክለኛ ፋሚሊ ያለን ሰዎች ነው ትክክለኛ ሌባነ ሌባን ካላል ነው የሆነን ሰው ካላስያዘን ምን ጥቅም ገባሽ? በሀዘናችን ጊዜ እየተጋሩን ሌባን ደግሞ እንደዚህ ነው ካላልን፣ በቪዲዮ ምን ጥቅም እና አንቺ እንዴት እንደዛ አርገሽ ትመጫለሽ? ስንት ብር በደንብ ነው አርገሽ የመጣሽው እኛ አቤት ድረስ ደረቅ መልሶ ልባ ድርቃሉ እውነት ነው። ለነገሩ እሺ ማለት አልንገርም እኔ አሁን አንተን ታግሼ ነው እንጂ ማለት አይደለም። ምንድን ነው ያደረኩት? ብር ምናምን ዘርፈሽ ምናምን ምናምን ዘርፈሽ ነው የመጣሽው። ሲጀመር ከአዲስ አበባ ለኛ መናገር ማፈልግ ብቻሽን መብላ ፈልገሽ ነው ምንድነው? ኦኬ ነው እኛ የሌባ ተባባሪዎች አይደለም፣ ምንም የመጣንበት ነገር እኛ ተጋላጭን ሰው ማጋለጥ አለብኝ። ገባሽ ኦኬ። ቪዲዮ ላይ ነጃ ሰረቀች። ማንነትሽን ፋሚሎች ማወቅ አለባቸው። እያንዳንዱን ነገር የምታደርጊውን እየነገርኩሽ እኮ ነው። እኔ ሲጀመር እሱ እዚህ ቦታ ይዞኝ ባይመጣ ኑሮ እኔ ካሜራ ምን በሌለበት የማደርገውን ይህንን የነገረኝ ልጅ ሌባ ለነገሩ እኮ ደረቅ እኮ ነው። ምንም ነገር አያምንም። የሰረቀ ሰው ድንግጥ ብሎ ምናምን ምንድን ነው ምናምን? አዎ ምናምን ይላል እኮ። አንቺ ምንም ምንም አታፍሪም። ሌባ መጣ ማለት ነው። እኔ እኮ ግራ ገባኝ እኮ ገባሽ። አንድ ነገር ልንገርሽ፣ ወደ ሁለት መቶ ሺህ ብር ሰርቀሽ ነው የመጣሽ አንቺ። ገባሽ

ምንድነው የምትጮሂው? ምን አይደለም። እኔ ልሰርልህ ዴባ እሺ። ሰራታ ያዛት። እጇን ያዘው። የሌባ ዓይነ ደረቅ ልክ ነው። ሰው ልበ ደረቅ ግጥም አድርገን ሰር ቃረኔ የሚገርም አድርጌ ማስራት። ልታመልጪ ተይዘሽ፣ አሁንማ ለሕግ ነው የምንሰጥሽ። ለሕግ ነው የምንሰጥሽ። እኛ እንደዚህ አይነት ነገር አንፈልግም። ገባሽ? ያዘት ግጥም አድርገን፣ ዓይነ ደረቅ መልሶ ልብ አድርግ፣ መልሶ ልብ አድርግ። አሁን መጪው ነገር አርፈሽ ምንልሽን ታደርጋለሽ። አሁን በቃ ተይዘሻል። አሁን ምንም እንደዚህ እንደዚህ የለውም። በቃ ተይዘሻል።

ስማ ፖሊስ ጣቢያ አስገብተህልኝ፣ ተሰማኛላ ፖሊስ ጣቢያ እንድትገባ ፈልጋለሁ ብሎ ነገር የለም። እንደዚህ ብለሽ አንቺ ትጠራለሽ ዛሬ ዛሬ ካላመንሽ ዛሬ ካላመንሽ አዲስ አበባ ሰው ማለት እኛን ያሳደገ እኛን እንትን ያለ የአዲስ አበባን ሰው ለምነው ለአላምነ አንቺ ወሎን አሰድበሻል። በዚህ ስራ ወሎዎችን አሰድበሻል። እስር ቤት ትገቢያታለሽ ትበሰብሻታለሽ። እኛ ደግሞ አንሰማሽሁሁበለቃትሆንም ግጥም ካሰርካት ምንም አትሆኑ ገባህ? በጣም ነው የማመሰግነው ወንድሜ። ደውልልኝ ደውልልኝ። እኔ እና አንቺ አሁን የምንጨርሰው ነገር አለ። ቀጥታ አንቺ ነው ፖሊስ ጣቢያ። ምንም ነገር የለውም። ልጁ ደውሎልኝ ነበረ።

ሰላም ነው። ደህና ይስጥልን። አብሮ ይስጥልን። አብሮ ይስጥልን። ነጃት ስ ነጃት ብላኝ ነበረ እና ፖሊሶች ጠዋት መጥተው ነበር እና አሁን ይዣት አለው። ልጅቱን? አዎ፣ ተይዛለች በቁጥጥር ሥር ብላለች። ምንድን ነው ኬዙ? ኬዙን ልነግረን ትችላለን? አላመነችም እና እንድነግረን ነበረ

ሁለት መቶ ሺህ ብር ሰርቀሽ ጭራሽ! ሌባ ሌባን ሌባ ነው ካላልን በአደባባይ ነው። እኔ ሌባን ሌባ ነው የምለው፣ ገባሽ? ለምን ሌባ አንተ ነው የምለቅሽ? ይዤሽ ነው የምሄደው። ለምንድን ሌባን ሌባ ነው ካላልን እኛ አንተ እንላለን። ሌባን ሌባ ነው ማለት አለብን።

እ አይ አይልእ አይቶ የለም፣ ምስክር ትሆናለህ። እነሱና እያሉሽ እኮ ነው፣ ምስክርነት እየሰጡ ነው። እና አሁን እየሰማችሁ ነው። ልጁ እየመጣ ነው፣ ወደ ጎድስ ጣቢያ እየመጣ ነው። እንጠብቀህም መፍታት? የምን መፍታት የምንመፍታት መፍታት እየመጣ ነው ወላሂ። መቼም ነው ሰው መሀል፣ ሰው መሀል አደባባይ መሀል ነው። አደባባይ መሀል ላይ ሌባ እንደሆነች እያሳየሁኝ ነው። በየመንገዱ ነይ አትሄም ሰው ሰው አይታዘብሽም? ሰው ይያይሽ ነው አትደርሽሽ ይልቃ ነው ማለት አለብን ማደባባይ እኛ እኮ ሀገራችን ላይ ይዘረፈ ሰው ባለማጋለጣችን ነው ሌባ እየበዛ የመጣው ገባሽ? አረኝ፣ እየመጣልሽ ነው ልጁ። እየመጣ ነው ልጁ ልጁም እየመጣ ነው አልኩሽ። እዛ ልጁ እየመጣ ነው፣ ብሮ ምንም ነገር የለም

መረጃዎች አለ ብሬንት መልሻለሽ? ወይስ በስም ስህተት ነው? አቡ በስም ስህተት እንደዛ ቢያንስ አንድ ቀን ነው።

ከአባቴ ሂደ አሳስራ ከፈለክ እንትን እኮ ፍታኝና አሳስረኝ የምን ይህ ስብሰባ ፍታኝና አሳስረኝ ካሜራ ተው ፍታኝና አሳስረኝ በፈጣሪ ለምን ካሜራ ይያዛል የምን ካሜራ ይዛችሁ የምን ተፈራረምኩበት አምጡ መረጃውን እኮ አለኝ ሌባ ሂጅ ሂጅ ሂጅ ሌባ አንድ ነገር ከዚህ በኋላ ሰማሽኛ ሌባ ለምን ይፈታሽ ነው ፍታኝ ባል ሂጅ 250 ሺህ ብር ከሱ ኮንትራት ተፈራርመች። እኔ የማውቀው ነገር አለ። እኔ ጋር ያደረግችው ነገር አንተ በሰው ነገር አሁንም ንገራችሁ ያለችኝ ምንድን ነው? እናንተ ጋር አትፍቼዋለሁ እናለች። እኔ የለሁበትም። እኔ ምንም ነገር ገና ዛሬ በስልክ እናወራለን

ነጃት ብለና ጻፈን እና ማህተባ የሆስፒታል ማህተባ አስመጣን። አላየሽም? አርጊ አርጊ አታነብም? እንዴንሽ መጀመሪያ ከመናገር አርጊ አላረግን ስሜን አጠፋኝ እና ፋሚሊ ነጃት የሰረቀችውን ሁሉ መቶ ሺ ብር አስመልሰናት። ተናዳለች ዳለች። ያው አብዱኬ በዚያው አጋጣሚ ልትዋወቃ ብሎ ነው። ፕራንክ ፕራንክ ያደረግናት እኮ በምን ቪዲዮ ላይ ፕራንክ እናርጋ ብዬ ሳስብ ለካ ጓደኛሽ ጋር ሆነሽ ማድረግ ነበር። አውቆ ነው የመጣሁት። ቪዲዮ እየሰራ ነው እና ካሜራው እዛ ጋ

ነጁን ወደ ሷ አንተ አይደለም ተወኝ፣ ሄዳለሁ በቃ አንዴ ፍራንክ ተደርጉሻል እና ታዲያ ሰው ፊት አንተ የሚደረግና የማይደረግ ቪዲዮ እንደምሰራ እና ውድ ፋሚሊ ነጁዬ ምንም ነገር

መለቀቁን ሲለቀቅ ታዩታላችሁ። ይለቀቃል። ቤተሰብ ከተለቀቀ ላይ ይሰራል ያሉት አንድ ምት ላይ ምናምን ሁላ ፋሚሊዎች ምንም ማድረግ አልቻልም። ያት እየሄደች ነው። ንዴቷን እስኪ ንዴቷን አረጋግተናት ምናምን መልሳ ከመጣችልን መልሰን አቀምራለሁ። ሌላ ይዘትእ የምር ነው የምላችሁ። አሳዘ ባለፉ በጣም አሳዝነኛላ ነው የተባበሩኔ አባት እንደዛ በክላስ ስንት ነገር አሳልፈናል። አሁን ላይ ደግሞ ብዙ ታሪኮችን አሳልፈን እንደዚህ እኔ በዚህ አይነት ወይ ስታገኘኝ በጣም ከብዷታል። ልቤ ሁላ እሷ ጋር ነው ያለው። አልቻልኩም። እና እና ፋሚሊዎቻችን እሱንም እንደተዋወቃችሁ በሰፊው ላያችሁ፣ ለፕራንኩን ተስፋ አደርጋለሁ አብረን የቀመር ነው። ለዚህ ዩትዩብ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ጉዞ ወደፊት። በቀጣይ ቪዲዮ እስከምንገናኝ ፒስ፣ እንወዳችኋለን።